ትችላለሽ ሌላ ቦታ ያለብሽ መደኮብ ስኩሱ ምት እዚጋ መጥተሽ ሌላ ቦታ ያለብሽን ችግር እዛው መጨረስ ትችላለሽ። ምን ተጠይቀሽ ነው እንደዚህ የሚያደርግሽ እንዴ? በጣም ብዙ ሰው ብዙ ቦታ ሄዶ እናውቃለን። ምንድነው አስር ቀን አምስት ቀን የሆነ ቦታ ርሰሽ ትመጪ ሌላ ታሪክ እንደማታውቂውን አክት የምታደርጊው ምንድን ነው? ቢገባሽ፣ ረጅም ዓመት የለሽ ከአብርሃም ጋር ነው። ከሱ ጋር ብትታረቂ ከሱ ጋር ብትሆኝ ነበር። አይመለከተኝም። የሆድሽ ሩታ፣ ካልተመቸሽ መብትሽ ነው። የፈለግሽ እኔ ግን እንደ እህት የጠየቅኩሽን በትክክል ማስረዳት አለብሽ። ነው መሄድ ትችያለሽ፣ አይመለከተኝም። እኔ አንቺን ልጠይቅሽ የፈለግኩት እንደ እህት ነው፣ ችግርሽ ላይ እንዴ፣ ነገሮች ሲስተካከሉ ለካ እውነቱን ጀመር መጥራት አልነበረሽ። አይ ምርሻ ዛሬ በራሷ ቤት መታ ነበረች። ሩታና አብርሽ ለመስተካከል ነበረ አሷባ ግን አልተሰካለትም ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁል? ደና ናችሁ? ሰላም ነኝ። ፈጣሪ ህመስኪ እንዲህ ያሉ ውድ ቤተሰቦች እንግዲህ ዛሬ በሜሪ ቤት የተለቀቀ ቪዲዮ ነበረ ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። እንግዲህ ሜሪሻ አሁን መጣለች ማለት ነው። ሰሞኑ አልተመቸኝም ነበረ፣ የሆነ ስራ ነበረኝ፣ ለዛ ምክንያት ጠፍቻለሁ እና ሮታና ጽጌን ቀጥራ ነበረች። እንግዲህ አውርታቸው ነበረ። ይው እሷ እያልጠበቀች በላይ ሆኖ ነው ተገኘ። እንግዲህ ከአሜሪካ ገባች፣ ጥፊ ተጀምሯል። አዲስ ድራማ ተከፈተ። ባሉ ቤተሰብ ሩታ፣ በቃችሁ፣ ጭቅጭቅ ስለቻችሁ፣ ምን ሰልችቶኛል። አሁን በዚህ ሰዓት እኔ ማንም እንደ ጨቀጭቀኝ አልፈልግም፣ ብቻ መሆን ፈልጋለሁ። ውጡልኝ፣ በቃ ከዮቴ፣ ማንም ሰው አልፈልግም። የፈለግኩን ሰው ማርጬ መኖር ማፍታለኝ። የፈለኩን ሰው ማርጬ መቀመጥ ማፍታለኝ። በቃ ከዮቴ ውጡልኝ መጣችሁ አትረብሹኝ አልፈልግም ሩታ የሆነ በቃ መልስ እንኳን ለማውራት ሜሪ እንኳን ስትፈልግ በቃ የሆነ አለ አይደለም ሜሪም ደግሞ ሩታ እንዳታወራ ቦታ እየሰጠች አይደለም በማል የገባችሁ እንዴት ነው ባክሻ ማረብሽ ምን ተገኘ እንዴት ነው አቤት አቤት አቤት ውበት እያለች ነበረ። ላሩታይ ማለት ነው እና በነገራችን በነገራችሁ ላይ ሩታ በጣም ውበት ደፍቶበታል። የምሬ ነው ምላችሁ፣ በጣም ነው ያማረበት። ሆነን ለመናገር ማለት ነውና ከሰው ዓይኔ ጠብቅሽ ብዬሻለሁ እና ሴት ልጅ በቃ አንዴ ከቆረጠችው ቆረጠችው ማለት ነውና፣ ለተወሰነ ጊዜ በጣም ተጎድታ ነበረች። ያው ውስጧ ከጨካኔ ማማለሳል የምትመለስ አይመስለኝም፣ ግን ትመለሳለች ብዬ አምናለሁ። ከዚህ ልጅ ጋር ትቀጥላለች ማለት አይደለም። ቤተሰብ ተረዱ፣ እዚ ጋር ማለት ነው እና አሁንም ሜሪ በእነሱ መሀል ውስጥ ገብተሽ ባትረብሽ ጥሩ ነው ብዬ አምናለሁ። ታያቸው፣ በቃ ታያቸው እንጂ ውጪ ለምንድን ነው ከእነሱ እየቱማት ውጭ ጽጌን ብትሆኖ ይበቃችኋል። በቃ አንድ ሙሉ አንድ ወር ሙሉ እኮ ሸቀላችሁ በሮታና ባህሪዎች፣ በተለይ በሮታ ነው የሸቀላችሁ ጌታ አስራ አራት ሺህ ኮመንት ስድብ ሙሉ ሩታ ላይ እኮ ነው። ሩታ አንድ ወር ሙሉ አልተሰደበች ሩታ በእናንተ ምክንያት ማለት ነው። እናንተ በእነሱ ህይወት ባትገቡ እነዚህ ልጆች እንደዚህ አይሆኑም ነበሩና ለመናገር ማለት ነውና እድሜ ለሜሪ የልጆቹን ትዳር በጥብጠሽ አንዱን በጥፌ ትላለች፣ አንዱን ታስወጣለች። በቃ ነገሮቹን ከጨረሰችው በኋላ አሁን ነገሮችን ለመስተካከል ትሞክራለች። ባለፈው ተለያዩ በቃ ይፋ አደረጉ። ካሁን በኋላ እኔ ብዙ ነገሮችን ወላፍቻለሁ፣ እርጉዝ ናት ብዬ ዋሽቻለሁ፣ ብዙ ነገር ብያለሁ። ካሁን በኋላ እኔ አይገባኝም። በቃ ለምን አልሽ? አሁን ለምን መጣሽ? ያራ እንጃ። የናንተ ነገር ኮ ግራ ያጋባል። የመረይ ነው ምላችሁ ቤተሰብ። እኔ ግራ ተጋብቻለሁ በእነሱ ነገር ማለት ነውና ሜሪ ምን ሻልሻ ለምንድነው ማትወጪ አንቺ እኮ ትልቅ ሴት ሆንሽ በቃ ውጪ ውጪ ጌታ እንዲ ምን አገባሽ አንቺ ራትሽ ኑራት ኖሪም እንዴ ጉድ እኮ ነው አሁን ማታ እንግዲህ ቀጥሉ ቀጥሉ አሁን የድራማ ተጀምሯል ሩታ ለምን ከይሳቅ ጋር ሆነች ለምንድነው ካርሽን ጋር ማትቀጥል ምክንያቱ ምንድነው ተናዳልሽ ነው ለመናገር ማለት ነውና ይሳቅ ማሁን በጥፍ ነው የምትሎ እርግጠኛ ነው የጠብቁ። ይሄ ድራማ ይቀጥላል ይቀጥላል ብቻ እውነት በዚህ ጾም፣ እንደዚህ መጥፎ ድራማ ባሰሩ ደስ ይለናል። እና የሰው ልጅ አዳራ ሜሪ አጥጣ ይደብራ ወንድ ልጅ አይመጣ በሴት ልጅ አይመጣ ምናወር ነው ግን፣ ስራትሽን ብጠብቅ ጥሩ ነው። ድራማ አድል ድራማ ይዘሽ እንዳትመጭበት። አዳራ ዳንም ከመጣ ነገሩን ይበጠብጣል። በቃ እናንተ ጤና የላችሁም ለመናገር ማለት ነው እና ሜሪ በተለይ አንች ከነሱ ህይወት ውጭ። በቃ ከፈለጉ ይታረቃሉ ከፈለጉ ይወጣሉ። እንዳትገቢ ከነሱ ህይወት ውስጥ ማለት ነው። ሩታ ግን እንጃ አብርሽን እየተበቀለች ነው ብዬ ነው እንጂ እውነቱ ከይሳቅ ጋር አቶ ማለት ነው። አንደኛ ነገር ልጁ የራሱ ዳራ አለ ይላሉና፣ በፍጹም በፍጹም ሩታ ከይሳቅ ጋር ለጊዜው ነው እንጂ ስራ ነው እንጂ ምንም ማለት ነው። እየተበቀለች ነው አብርሽ ማለት ነው። በፍጹም አትሆንም። እርግጠኛ ነኝ። ስለዚህ ሜሪሻ ውጪ፣ ውጪ። ልጆቹን ገብተሽ ደግሞ አትረብሻ። አሁን ሌላ ድራማ አታምጪብን። ተለያዩ ብለሽ ኳላ ያየሽ ዋድል አሁን ምን ፈለግሽ? አሁን አርብሽ ምስኪን ነው። አዘዘኔ ጽጌ፣ አንቺ ምንድን ነሽ? አንቺ ምንድን ነሽ ሴት ነሽን? ዝቅ ለምን አደረግሽ? ለምንድን ነው እራስሽን አታስገብሩ? እንዴት ወንድ ልጅን አልጋ ቤት ታስገባለሽ? ሩታ፣ የምትፈልጊው ሁሉ ያምርብሻል እያለች ነበር። እንዲ ጉድ እኮ ነው። ኧረ ሜሪ ተይ፣ ተይ፣ ተይ፣ ሴትዮ ተይ፣ ሴትዮ በቃ። ሰው እኮ ሰልችቷቸዋል የምር። አንቺ ልክ የገባሽው ልክ ልጆቹን እየበጠበቅሽ ነው። አሁን ጠብቁ ከይሳቅ ጋር ቀጥሎ ቀጥሎ ድብድብ። ጠብቁ ብቻ ጠብቁኝ። ወይም ዛሬ ይመጣሉ ወይም በጽጌ ቤት፣ ሩታ ቤት ይሆናል። ሩታና ይሳቅ ብቻ ለብቻ ይመጡልን። እናንተ ጭራሽ ውጡ፣ በቃ ውጡ። አብርሽና ሩታ ይታረቃሉ። ቀስ ብሎ እነሱ ታቸው። እናንተ ጽጌ፣ ዳኒ፣ ሜሪታ ብዬ ውጡ። በቃ እነሱ ሁለቱ ይታረቃሉ። አንድ ቤት አይደለም የሚያድሩ። ስለዚህ ይታረቃሉ። ሩታ እየተባቀለችው ነው ብዬ ነው ማምነው፣ እንጂ በፍጹም ከእሳቅ ጋር ልትሆኑ አትችሉም። ስለዚህ ውጡ እናንተ ከመሀላችሁ ነው ለማለት ፈለጋለሁ። ቪዲዮ ከተመቻችሁ፣ ላይክ እና ሼር፣ ሰብስክራይብ አድርጉኝ ማለት ነው።